ጤና ይስጥልን የዕለቱን መረጃዎች ከዚህ ቀጥሎ እናቀርብላችኋለን እስከ መጨረሻው ተከታተሉን የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረ የኢትዮጵያ አየር መንገድ ወደ ሁመራ አየር ማረፊያ የሚያደርገውን በረራ ከዓመታት በኋላ ህዳር 10 ቀን 2018 ዓ.ም ዳግም መጀመሩ ተገለጸ ለዓመታት ተቋርጦ የነበረው በረራው የተጀመረው ባሳለፍነው ወር የኢትዮጵያ አየር መንገድ ከህዳር 10 ቀን 2018 ዓመተ ምህረት ጀምሮ ወደ ሁመራ በረራ እንደሚጀምር በይፋ ማስታወቁን ተከትሎ ነው። በዚህም መሰረት በህዳር 10 ቀን 2018 ዓመተ ምህረት ወደ ሁመራ አየር ማረፊያ መደበኛ በረራ መጀመሩን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የበረራው መጀመር ኢንቨስትመንትን በማነቃቃት ረገድ ትልቅ ሚና ይጫወታል ተብሏል። በተጨማሪም በረራው በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብሮች ላይ ያለው አስተዋጽኦ ጎላ ያለ መሆኑ ተጠቁሟል። የቻይናው ጂሲኤል ግሩፕ በህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል ለመገንባትና የኃይል ግዢ ስምምነት ተፈራረመ። የቻይናው GCL ግሩፕ ሆልዲንግ ሊሚትድ በታላቁ የኢትዮጵያ ህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል መገንባት የሚያስችለውን ስምምነት ተፈራረመ። በተጨማሪም ለዳታ ማይኒንግ ማዕከሉ የሚውል የኃይል ግዢ ስምምነት መፈራረሙ ተገልጿል። ኩባንያው ሁለቱን ስምምነቶች የተፈራረመው ከኢትዮጵያ የኢንቨስትመንት ሆልዲንግ እና ከኢትዮጵያ ኤሌክትሪክ ኃይል ጋር ነው። ስምምነቱ ከኤሌክትሪክ ኃይል አቅርቦት ባለፈ በተለያዩ የኃይል ልማት ዘርፎች፣ በኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያ ግንባታ እና በአቅም ግንባታ ጉዳዮች ላይ በጋራ ለመስራት የሚያስችል መሆኑንም የኢትዮጵያ ኤሌክትሪክ ኃይል ገልጿል። ተቋማቱ በሀገሪቱ ኤነርጂ ዘርፍ ላይ ትኩረቱን የሚያደርግ የኃይል ስርዓት ምርምር ኢንስቲትዩት ለመመስረት የሚያስችል መሆኑ በስትራቴጂካዊ አጋርነት ሰነዱ ላይ ተጠቁሟል። የአማራ ክልል የእስልምና ጉዳዮች ምክር ቤት፣ ትምህርት ሚኒስቴር እና የአማራ ክልል ትምህርት ቢሮ የግዝ ቋንቋ ትምህርት ጨምሮ በተለያዩ ጊዜያት የሚወስኗቸው ውሳኔዎች የሙስሊሙን ህዝብ መብት በእጅጉ የሚጋፉና የሚጥሱ ናቸው በማለት ተቃውሞውን ገልጧል። ምክር ቤቱ ከእስልምና ጉዳዮች ጠቅላይ ምክር ቤት ጋር በመሆኑ ከትምህርት ሚኒስቴርና ከክልሉ ትምህርት ቢሮ መወያየት ሙስሊም ተማሪዎች የግዕዝ ቋንቋ በግዳጅ እንዲማሩ መደረጋቸውን በተመለከተ የተፈጠረውን ችግር ለመፍታት ከፍተኛ ጥረት ማድረጉን ገልጦ ሆኖም ችግሩ እየተባባሰ መሄዱን ጠቅሷል። በጉዳዩ ላይ ለመወያየት ሶስት ጊዜ ክልሉን ትምህርት ቢሮ በደብዳቤ መጠየቁን የጠቀሰው ምክር ቤቱ ቢሮው ግን ለውይይት ፈቃደኛ አለመሆኑን በከፍተኛ ሁኔታ እንዳሳዘነው ገልጧል። ትምህርት ቢሮ በጉዳዩ ላይ አስፈላጊውን እርምት እንዲያደርግም ምክር ቤቱ አሳስቧል። ምክር ቤቱ በጥቅምትና ህዳር ወር ለክልሉ ርዕሰ መስተዳድር ደብዳቤ ጽፎ እስካሁን ምላሽ እንዳልተሰጠው በመግለጽም ርዕሰ መስተዳድሩ ለምክር ቤቱ ውይይት ጥያቄ ምላሽ እንዲሰጡት ጠይቋል። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር እና ወሲባዊ ጥቃቶች እንደተፈጸሙባቸው ከ43 የጤና ባለሙያዎች እና ከሕክምና ባለሙያዎች ካሰባሰባቸው መረጃዎች መረዳቱን ጠቅሶ ቢቢሲ ዘግበዋል። ባለፉት ሁለት ዓመታት በክልሉ የአስገድዶ መድፈር ጥቃቶች የተፈጸሙባቸው ሰዎች ከ8 እስከ 65 ዕድሜ ክልል ውስጥ የሚገኙ እንደሆኑ ዘገባው ገልጧል። ግጭቱ ከተቀሰቀሰ ጀምሮ እስከ አለፈው ዓመት ግንቦት ወር ድረስ ብቻ 2697 ሰዎች ላይ ያስገድዶ መድፈር ጥቃቶች እንደተፈጸሙባቸው ካሰባሰባቸው መረጃዎች መረዳቱን የጠቀሰው የዜና ምንጩ ከነዚህ ያስገድዶ መድፈር ወንጀል ሰለባዎች መካከል 45 በመቶዎቹ ከ18 ዓመት በታች የሚገኙ ህጻናት እንደሆኑ አመልክቷል። ከግማሽ በላይ የሚሆኑት ያስገድዶ መድፈር ጥቃት ሰለባዎች በአባላዘር በሽታዎች እንደተያዙና በርካቶች ለእርግዝናና ለከባድ ስነ ልቦና ቀውስ እንደተዳረጉ መረጃዎች እንደሚያመለክቱ በዘገባው ላይ ተጠቅሷል። ለቱ የተዘጋጀው ዘገባ በዚሁ ተጠናቋል።